አሁን የኢትዮጵያ ዋና ከተማ አዲስ አበባ የምትገኝበት አካባቢ የትልቅ እስላማዊ መንግስት አካል እንደነበርና ኢትዮጵያን ሲገዛ የኖረ እስላማዊ መንግስት እንደነበር ስነግራችሁ መደነቃችሁ አይቀርም። ነገር ግን እውነት ነው። በሶስተኛው የሂጅራ ክፍለ ዘመን ወይንም በዘጠነኛው የኢትዮጵያ ምዕት ዓመት መጨረሻ ላይ ይህ መንግስት የኢትዮጵያ ልብ ላይ ተመስርቶ ነበር። ስርዓተ መንግሥቱም ለአራት ምዕት ዓመታት ያህል ሰፊ ክልል ሲገዛ ቆይቷል። ይህን መንግሥት የመሠረቱት ሰዎች ደግሞ ከቁረይሽ ነገድ ያውም ከኻሊድ ብን ልወሊድ ወገን ከሆኑት ከበኒ መኽዙም ቁረይሾች የተገኙ ሰዎች እንደነበሩ መዛግብት ይጠቁማሉ። ታዲያ ይህ ሁሉ የስልጣኔ ጌጥ፣ የክብር ልቀትና የእስልምና ትሩፋት እንዴት በታሪክ አደባባይ በመረሳት ሊዋጥ ቻለ? ለምንስ በዝምታ ሊቀበር ተገደደ? ለዚህ መራራና ጥልቅ መረሳት ሁለት መሠረታዊ መላምቶች አሉ። አንደኛ ሱልጣኔቱ፣ ከቀይ ባህር ወደቦች ቦች እጅግ ርቆ በመገኘቱ ዓለምን የሚቃኙ የጉዞ ጸሐፊዎች ብዕርና ዓይን ሊደርስበት አልቻለም የሚል ነው። ሁለተኛውና ዋነኛው ግን በኢትዮጵያ ውስጥ ከኦርቶዶክስ ክርስትና ውጪ የሆኑ ማንኛውንም ታሪካዊና ባህላዊ ቅርስ በማጥፋት በመሸሸግና በመደምሰስ ዘመቻ ስር ወድቆ ነው የሚል ነው። ነገር ግን ዛሬ የውሸት መጋረጃ በፍጹም ኃይል ተቀንዷል። ለዘመናት ጥናቶች የማይጠፉ ብርሃንና ለአርኪኦሎጂስቶች ቁፋሮ ላቅ ያለ ምስጋና ይግባና ይህ ሁሉ የተሸሸገ ታሪክ ከድብቅነት ወጥቶ በገሃድና በክብር ተጋልጧል። ወደዚህ አስደናቂ ታሪክ የእስልምና ስልጣኔ ዘመን በጥልቀት በስሜትና በአድናቆት እንዝለቅ። የሀበሻ ምድር የመጀመሪያው የእስልምና መንግሥት ይፋዊ መወለጃ ጊዜው በግምት በ896 ዓመተ ልደት በሂጅራ አቆጣጠር ደግሞ በ283 ዓመተ ሂጅራ እንደነበር ታሪካዊ መረጃዎች ያመለክታሉ። የዚህ ሀያል ስልጣኔ መሠረት የተጣለው ደግሞ ከመንግሥቱ መመሥረት ከ200 ዓመታት ቀደም ብለው ወደዚህ ለምድር የእስልምናን ብርሃን ተሸክመው በተሰደዱት የበኒ መክዙም ሰዎች ነበር። ይህን የሚደግፉና የእስልምናን በሀበሻ ምድር ስር የሰደደ ጥንታዊነት የሚያረጋግጡ ቅሪቶችና ምስክሮች ብዙ ናቸው። ቀድመው ሰሃበቶች በነቢዩ ሰለላሁ ዓለይሂ ወሰለም ተልከው በነቢይነት ከመላካቸው ከአምስት ዓመታት በኋላ ወደ ቦታው መድረሳቸውን በግልጽ የሚያሳየው ጥንታዊው መስጂደ ሰሐባ የማይጠፋ ብርሃን ሆኖ ዛሬም ያበራል። ከዚህም በላይ የዚህ ጥንታዊ የእስልምና መንግስት ቁሳዊ ማስረጃና የስልጣኔ አሻራ የያዙ ሶስት ከተማዎች በአርኪኦሎጂስቶች ተገኝተው ከድብቅነት ወጥተዋል። ከነዚህ ከተማዎች አንዷ ከአዲስ አበባ በስተ ሰሜን አቅጣጫ የምትገኘዋ ኖራ የምትባለዋ ከተማ ናት። የኖራ መቃብሮች ወደ ቂብላ መዞራቸው፣ ዛሬ ግንብ ብቻ ሆነው የቆሙት ወደ ቂብላ የዞሩ ምሕራቦች የተገኙባቸው የጥንት መስጊድ ግድግዳዎቿና በርካታ ቅሪታዎች ከተማ የእስላማዊ መንግሥት ማዕከል እንደነበረች ጮክ ብለው ይመሰክራሉ። ከኖራ ጎን ለጎን የተገኙት ሌሎቹ አስበሪ መሳል፣ እና ግንደበላ የተባሉ ጥንታዊ ከተሞችም እንደ ኖራ ሁሉ ተመሳሳይ ቁፋሮ ተደርጎባቸው ተመሳሳይ ቅርሶች ተገኝተውባቸዋል። የታሪኩ ክር መነሻው ከመካ ቅዱስ ከተማ ሲሆን ስሙ ውድ ብኑ ሂሻም አልመክዙሚ ከተባለ አንድ ቁረይሺያዊ ዘር ካለው ሰው ጋር ይያያዛል። ይህ ስደተኛ የሐበሻ ምድርን የረገተው በታላቁ ኸሊፋ ዑመር እብኑል ኸጣብ ረዲያላሁ ዐንሁ ዘመን ነበር። ይህ መሪ ከጥቂት አጋሮቹ ጋር በሃያ መርከቦች ተጉዞ እዚህ ለም ምድር ሲሰፍር ቀድመው ከጎሳቸው የተሰደዱ ወገኖችን ማግኘቱም ይነገራል። ታዲያ ውድ ብኑ ሂሻም የአካባቢውን ሴት በማግባት የዚያ ምድር ራስና መሪ ሆነ ይላሉ መረጃዎቹ። የሰፈሩበት አካባቢ በእህል ምርቶች፣ በዝሆን ጥርስ፣ በቅመማ ቅመም፣ በቆዳና የሰጎ ላባ የበለጸገ ነበር። በመሆኑም በመቶዎች የሚቆጠሩ በውድና ቤተሰቡ የተሳቡ አረባውያን ነጋዴዎች ወደዚህ ምድር ይጎርፉ ጀመር። ይህ የበኔ መክዙም ትውልድ ደግሞ ትውልድን እየተካ የእስልምናን ብርሃን በሰፊውና በግልጽ አበራ። የዚህ መንፈሳዊ መስፋፋት ኃይል ታዲያ አንዳንድ ቀሳውስትን አስጨንቆ የጥላቻና የግጭት እሳት ነደደ። መኽዙማውያኑም ከነባሩ የሀገሩ ነዋሪ ጋር ተጋብተው ተዳቅለው ኖረው ቋንቋ ለምደውና ባህል ተዋርሰው ስለነበር ከክርስቲያናዊው የአክሱም መንግስት ተጽዕኖ ቀጠና ወጥተው ወደ ደቡብ ምድር ሸለኮዎች መሰደድ ምርጫቸው ሆነ። እዚያም ከአካባቢው እምነት ተከታይ ሕዝቦች ጋር በጥበብ በመግባባት የእስልምና አብርሃን ወደ ሲዳሞና ወደ ምስራቅ ሸዋ ድረስ ተዘረጋ። እናም የመክዙምያ ጎሳ ዘሮች ከአዲሱ አካባቢ ተወላጆች ጋርም በፍቅርና በጋብቻ ተዋህደው ከተሳሰሩ ከ200 ዓመታት በኋላ ታላቅ የለውጥ ንፋስ ነፈሰ። ግዙፍ የሆነው የእስልምና መንግስት ተወለደ፤ የሸዋ ሱልጣኔት። መንግስቱ ራስ ገዝና ሱልጣን ያለው በእስላማዊ ሸሪዓ የሚተዳደር ከማዕከላዊው ዓለም አቀፍ የኺላፋ እስላማዊ ስርወ መንግስት አባሲድ ስርዓት ጋር ትስስር ያለው መንግስት ሆነ። ይህ ኃያል መንግስት ለተከታታይ አራት ክፍለ ዘመናት ያህል የኢትዮጵያን ሰፊ መሬቶችና የሶማሊያን ከፍተኛ ቦታዎች በብረት መዳፉ ስር ገዝቶ ቆይቷል። በዚህ ረዥም በረከት በበዛበት ዘመን ምድሪቱ በፍጹም ሰላም፣ በዘላቂ መረጋጋትና በግንባታ ብልጽግና ተንበሽብሻለች የስልጣኔ ፍሬዎቿንም በየአቅጣጫው አፍርታለች። የመንግስቱ ርዕሰ መዲናና ዋና ከተማ ወላሌ ዛሬ ካለችው አዲስ አበባ በስተ ሰሜን አቅጣጫ 24 ኪሎ ሜትር ላይ በግርማ ሞገስ ተንሰራፍታ ተመስርታለች። የሱልጣኔቱ ሉዓላዊ ግዛት ሰፊና የተንጣለለ ነበር። በደቡብ እስከ ዝዋይ ሐይቅ መስተዋትማ ውሃ ድረስ፣ በሰሜን እስከ ከሚሴ ዞን ወሰኖች ድረስ፣ በምዕራብ እስከ እንጦጦ ተራራ ግርጌ ድረስ ሰፊ ክልልን ይሸፍን ነበር። ግዛቱም በስልጣኔ የደመቀ፣ የጥናት ሰነዶች ከሀምሳ በላይ የሆኑ ስፍራዎችን ስም በዝርዝር አስፍለዋል። ወላሌ ዋና ከተማዋ፣ ሙኔሳ፣ ሂጅላ፣ ግድዬ፣ ደጀን፣ ኢብታና ኖራ በክብርና በግንባታ ብልጽግና የተመሰከረላቸው የስልጣኔ ምሰሶዎች ሆነው ቆመው ነበር። ከሁሉም በላይ በኋላ የታላቅ መንግስት አክሊል የሆነችው አደል ወይንም አዳል በዚህ ግዙፍ የመክዙሚ መንግስት ጥላ ስር ለመብቀልና ለመልማት እድል አግኝታለች። የሸዋ ሱልጣኔት ህዝብ ግማሽ ያህሉ አራሽ ገበሬ ሲሆን፣ የተቀረው በከብት እርባታ ይተዳደር ነበር። ይሁን እንጂ ሱልጣኔቱ ከፍተኛ ዝናን የተጎናጸፈው በንግድ ነው። የንግድ ማዕከል ብቻም አልነበረም። ይልቁንም የንግዱ ዓለም የልብ ምት ነበር። ከአባይ ሸለቆና ከላስታ ደጋማ ምድር እስከ ደቡብ ኢትዮጵያ ወሰኖች ድረስ ያሉ ሕዝቦች በገፍ ወደ ሱልጣኔቱ ይጎርፉ ነበር። ከሸዋ የተነሱት ውድ ሸቀጣ ሸቀጦች የምድሪቱን በረሃማ መንገዶች ተሻግረው በዘይላና በበርበራ ወደቦች በኩል ወደ ውጭው ዓለም በባሕር ይላኩ ነበር። በዚህም ሸዋ የኢትዮጵያን ደጋማ ሀገሮች ከቀይ ባሕር እስላማዊ ወደቦች ጋር የሚያስተሳስር ወሳኝ የደም ስር የንግድ መስመር ሆና ነበር። የገነነችውና ያበበችው የሱልጣኔቱ ግዛት ብልጽግና የመጣው ከያዘው እጅግ ለም መሬት የተነሳ ሲሆን አነስተኛ ቁጥር ያላቸው አረቦችና ሙስሊም ስደተኞች በየጊዜው መምጣታቸውን ቀጥሎ በዚህ የአረብ ቤተሰብ መሪነት ግዛቱን የእስላማዊ እሴትና ስልጣኔው እንዲዳብር የበኩላቸውን ተወጥተዋል። በመሆኑም የመኽዙም መንግሥት በሸዋ ውስጥ ትንሽ ግዛት ሳይሆን በርካታ ገዢዎች የተከተሉበት ትልቅ ሱልጣን አገዛዝ ነበር። የቺሩሊ ሰነድ ገዢዎቹ ሱልጣን የሚለውን ማዕረግ ይጠቀሙ እንደነበር ገልጿል። ልክ እንደሌሎቹ ታላላቅ ታላላቅ የእስልምና መንግሥታት ሁሉ የሸዋ ሱልጣኔት ሃይማኖታዊና ፖለቲካዊ መሥሪያ ቤቶቹ በግልጽ ይንጸባረቁ ነበር። የቃዲዎች የፍትሕ መንበር፣ የሚኒስትሮች አስተዳደር ቦታና የሸይኾች የመንፈሳዊ መሪነት ድርሻ ወሳኝ ቦታዎች ተፈጥሮ ነበር። የታሪክ መዛግብት የሸዋ ዋና ቃዲ የሆኑት የፈቂህ ኢብራሂል ኢብን አልሐሰንን ሞት በልዩ ትኩረት ማስፈሩ በዘመኑ የነበረውን የበለጸገ የእውቀትና የሃይማኖት ሕይወት እልቀት ይመሰክርልናል። ሱልጣኔቱ የሰላምና የእድገት ዘመኑ እንዲያጣጥም ብዙ ነገሮች ረድተውታል። በዋናነት የረዳው ተፈጥሮ ነበር። ግዛቱ በቀኝ በኩል በተከዜ ወንዝና በግራ በኩል በአባይ ወንዝ መካከል በሚገኙ ተራሮች የተከበበ በመሆኑ ጥብቅ ምሽግ ውስጥ ያለ ምድር አድርጎታል የሸዋ ሱልጣኔት ነፃነት የተጠበቀው በጠንካራ የተፈጥሮ ምሽግ በተራሮች መካከል በመገኘቱ ብቻ ግን አልነበረም የጎረቤት ተቀናቃኝ መንግስት የሆነው የአክሱም ዳይነስቲ ይህን ኃይለኛ እስላማዊ ኃይል ሊገታ የሚችልበት አቅም ስላልነበረው ጭምር ነው ሱልጣኔቱ ምሰሶውን ሲጥል አክሱም የውድቀት ትንፋሿን ትተነፍስ ነበር። አክሱም በአገው ነገድ ከሚመሩት ከዛግዌ ስርወ መንግሥት ኃይሎች ጋር በገባችው መራራ የእርስ በርስ ጦርነት ተዳክማለች። እነዚህ በአክሱምና በዛግዌ መካከል የተደረጉ ተከታታይ ጦርነቶች አንዳንድ ሕዝቦች ደህንነትንና ሰላምን እንዲሁም የተሻለ ኑሮን ፍለጋ ወደ ሸዋ እንዲያዘነብሉና እስልምናን ተቀብለው እንዲሰፍሩ አድርጓቸዋል። በኒ መኸዙሞችም ይህንን ሰላምና ሰላም እና መረጋጋት ለሶስት ምዕተ ዓመታት ተኩል በመንግስት ኢኮኖሚያዊ ፖለቲካዊና እና ሃይማኖታዊ አቅም ላይ እመርታ ለማስመዝገብ ተጠቅመውበታል። የአካባቢው ጂኦፖለቲክስ ላይ የነበራቸው ተጽዕኖ አሳድገውበታል። እስልምናን አስፋፍተውበታል። በተለይም በምስራቅ በኩል ባሉትና ከሸዋ በኋላ እንዲመሰረቱ መሰረት በጣሉት ሰባት ትንንሽ እስላማዊ መንግስታት ላይ ተጽዕኖአቸው የላቀ ነበር። እነዚህ በ13ኛው ክፍለ ዘመን ብቅ ብቅ ያሉት የእስላማዊ ወሰን መንግሥታት በመባል ይታወቁ ነበር። የሸዋ ሱልጣኖች እስልምናን በማስፋፋት ረገድ ያላቸው ሚና እንደሚያሳየው ሐርብ የተባለ አንድ ሱልጣን በ502 ዓመተ ሂጅራ በአውሮፓውያን አቆጣጠር በ1108 እስልምናን ወደ ዳር በተለይም ወደ ጅብላህና በምዕራብ ወደ አርጎባ ለማስፋፋት ከፍተኛ ጥረት አድርጓል። የአካባቢ በኋላ ላይ የኢፋት እስላማዊ ሱልጣኔት አገዛዝ መገኛ የሆነው ነው። እናም ነዋሪዎቻቸው እስልምናን በፈቃደኝነትና በእርጋታ ከተቀበሉ በኋላ ወደ ሸዋ ሱልጣኔት የክብር ግዛትነት ተጠቃለዋል። አራት መቶ ዓመታትን ያስቆጠረው የሸዋ መንግሥት ወደ እርጅናና ድካማ ዘንበለው አልቀረም። የገዢው ቤተሰብ አባላት መካከል በተነሱት መራራ የእርስ በርስ ቅራኔዎችና በጎረቤት ትናንሽ እስላማዊ መንግስታት በተደገፈ ሴራ እንዲሁም በታሪካዊው ጠላት ግዛት በተደረጉ ጦርነቶች ሳቢያ ሱልጣኔቱ እጅጉን ተዳከመ። የመንግሥቱ የመጨረሻ መቶ ዓመታት በዙፋን ነጣቂዎችና በሴራዎች ተሞላ። በተለይም በሱልጣኔቱ አገዛዝ መሳፍንቶች መካከል የውስጥ ግጭት የታየው በመጨረሻዎቹ መቶ ዓመታት ነበር። ከሥልጣን ተወግዶ የነበረው ሱልጣን ድል መራህ በ668 ዓመተ ሂጅራ ዙፋኑን መልሶ በኃይል ቢያገኝም የሥልጣን ፈላጊዎች በከፍተኛ ሁኔታ ረብሻን በመፍጠር ቀጠሉ። በመጨረሻም በ682 ዓመተ ሂጅራ ሥ ሸዋን ሙሉ በሙሉ አጠፋት። የሸዋንም ቅሪቶች ወደ ኢፋት መንግሥት በኃይል ተቀለላቸው። አዎ፣ የታሪኩ ፍጻሜ የተቋጨው በውጭ ጠላት እጅ ሳይሆን በተቀናቃኝ ኢስላማዊ መንግሥት እጅ መሆኑ እጅግ አስገራሚ ነበር። የኢፋት ኢስላማዊ ስልጣኔ ኃያል ሱልጣኔታዊ መንግሥትም በሸዋ ሱልጣኔት መቃብር ላይ ሕይወት ዘርቶ ተመሰረተም። የሸዋ ሱልጣኔት ታሪክ የተረሳ ታሪክ ብቻ ሳይሆን ያልተሰማ የኩራት ጩኸት ነው። ይህ የዘመናት ሽፋን ተቀዶ የወጣው ታሪክ ዛሬ ባለን ማንነት ላይ ጥልቅ አሻራ ይጥላል። መሰል አስደናቂ ታሪኮችን ያገኙ ዘንድ ቻናሉን ሰብስክራይብ አድርገው የደውሏን ምልክት ይጫኑ። ድንቁን የኢትዮጵያ ድብቅ ኢስላማዊ ታሪክ ቀድመው ይሰማሉ። በሌላ መሰናዶ እስክንገናኝ ሰላም።